በኢትዮጵያ ነው። በዛ አይደለም። በኢትዮጵያ በህዝ አካውንት ነው ያስገባው የሞላው ሰላሳ ሺ። በኢትዮጵያ እየተቀረጻችሁ ነው ተናገርኩኝ ብሬን። እንደው ወይኔ ይቅርታ መናገር አልነበረብኝም። አሁን ኢትዮጵያ ሰር ነው የምሰራበት። ኢትዮጵያውንማ ኢንሻአላ በደንብ ወጥሪ የምሰራላችሁ ለኢትዮጵያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቀላብጄ ቀላብጄ፣ ኑ ቡና እንጠጣ። ያ ጀማዓተል ኸይር፣ ይሄው ቡና እየጠጣሁ ነው። ዛሬ ኢጃዛ መንጃዛ ወጥቼ መንጃ ኢጃዛ መንጃዛ ወጥቼ መንጀዝ ደስ እያኮ ነው። እና ኑ ቡና እንጠጣ። ይሄው ቡና እየጠጣ ነው። እስኪ ቆም ልበል እንጂ

የዶሮ አይን የመሰለ ማሻላ ልክ ማሻላ ሲያምር አንቺ በካሜራው ያለ ነው እና ይሄው ቡና እየጠጣን ነው። ኑ ጠጡ እንጠጣ ውዶቼ፣ ቅመሞቼ፣ ዘመዶቼ። አምስት ደቂቃ እንኳን ይሙላልኝ እንጂ ገና ሶስት ደቂቃ ሾርት አይደለም እኔ እስከ አምስት እስከ አምስት ስካስል አንድ ስኒማ ጠጪ እንደ የመራቂ አብ ሸር አንቺን አልቀረጽሽም ሰዓትዬ ቡና ቡናሽን ብቻ የድሮ ዓይነት የመሰለ ቡናሽን ብቻ ነው የምቀረጽሽ። ያሰላም ያሰላም ያሰላም ሰላም የሚያምር ቡና

እንዲህ ምንም እኮ አያገናኘውም፣ ግን እኔ እንዴት እንደከለከለች እንጂ ዶክተሩ ያው የበሽታው አይነት ይለያያል ማለት ነው እንጂ አሁን ሁሉ ሰው ይታሙ መድኃኒት እየወሰደ ነው ቡናም ሻይ የሚጠጣው ከባድ ነው። ና ላይ ቀረብሽ። አይ ከእንደዚህ እንትን ከሆነማ ግድ መድኃኒት ይመከታተል አይደል? ከጤና የበለጠ የለም። ዋናው ጤና ነው፣ ከምንም በላይ ጤና። ሰባት ደቂቃ ይበቃኛል በቃ። ሌላ ጋር ታል። ለማንኛውም የዛሬ ቡና የጃዛ ቤት ይሄን ይመስላል እና ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ወዳችኋለሁ። ማሰላማ። ባይ ባይ።